ትምህርት ቤት የነበረው ጊዜ ሁሉም አክስት ነው። ሁሉም አጎት ነው። ከድሮ ጀምሮ ሲያስቡት ሲያሰላስሉት አብሮ ተከትሎ የመጣ ይመስለኛል። ምንድነው ትምህርቱ ሲባል ጂኦሎጂ አለ። ሁለተኛ ሲሉን ጂኦሎጂ አነሰን በዛ። ጠጠር የሚያዋጡ ያቅማቸውን የሚያደርጉ ብዙ አሉ። ይሄ ነገር የጀመረው ዘሞመንት የተመረቅኩ ቀን ጥሩ ደረጃ ደርሶ ስታዩ የብዙ ሰዎች ውጤት ነው ም ባለፉት 30 አመታት በላይ የአንድ ጎረምሳ ከፍ ያለ እድሜ ነው አይደለም። ሸራ ለብሼ ተደብቄ ሄጄ እዛ ደሞዝ ስትከፍል ነው እኔን የምታይኝ ናት። ደግሞ መስመር ሲስትም ዝም ከተባለ እንዲጠፋ የሚያደርግም ማህበረሰብ የሚ ቀደም ቀደም ሊል ይችላል። ያልጠበቀውን ነገር ሊነግርህ ይችላል። እና ታገሰው። በእኔ ላይ የሚተማመን ሰው መኖር በራሱ ደግሞ ከዛ ተማምኖብኝ እቺ ልጅ መስራት ትችላለች፣ ይሄ ሰው መስራት ይችላል ብሎ የሚጠቁመው ሰው አለ ይባላል። ግን የምናረጋግጠው እኛ ነን። በቃ ራሴ ምን ደረጃ እንዳደረሱ ራሱ አላቅም ያለ እና